ሩሲያ ከዩክሬን ጋር ጦርነት ከጀመረችበት ወቅት አንስቶ ታይቶ በማይታወቅ ሁኔታ መጠነ ሰፊ የድሮን ጥቃት መክፈቷ ተሰምቷል። በሁለቱ ሀገራት መካከል የሚደረገው ጦርነት ከቅርብ ሳምንታት ወዲህ የጠቅሶ አቁም ስምምነት ለማድረግ በቱርክ አሸማጋይነት ጥረቶች የተደረጉም ቢሆን የጠቅሶ አቁም ለማድረግ የሚያስችል ስምምነት ማድረግ አልተቻለም። በአሜሪካው ፕሬዚዳንት ዶናልድ ትራምፕ ግፊት አድራጊነት ሩሲያና ዩክሬን ባሳለፍነው ዓርብ በሶስት ዓመታት ውስጥ ለመጀመሪያ ጊዜ በቱርክ ባደረጉት የፊት ለፊት ንግግር ሁለቱ ተደራዳሪዎች አንድ ሺህ እስረኞችን ለመለዋወጥ ከስምምነት ላይ ደርሰዋል። ይህ ስምምነት የሁለቱን ሀገራት ጦርነት ለማስቆም አንድ እርምጃ ተደርጎ ተወስዶ ነበር። ይሁን እንጂ ሁለቱ ሀገራት በሶስት ዓመታት ውስጥ የበርካቶችን ህይወት እንዲጠፋ ምክንያት ስለሆነውና በአውሮፓ ምድር ከሁለተኛው የዓለም ጦርነት በኋላ የከፋ ውድመት ባደረሰው በዚህ ጦርነት ዙሪያ ንግግር አድርገው የተኩስ አቁም ስምምነት ላይ መድረስ አልቻሉም። አገራቱ ታጋቾችን ለመለዋወጥ ከስምምነት ላይ ድረሱ እንጂ የሚደረገው ጥቃት ስለመቀጠሉ ተሰምቷል። ሩሲያ እስካሁን ድረስ በጦርነቱ ውስጥ አጋጥሞ በማያውቅ ሁኔታ 273 ድሮኖችን ተጠቅማ በዩክሬን ላይ ከባድ ወታደራዊ ጥቃቶችን ስለመክፈቷ የዩክሬን የአየር ኃይል እንዳስ ታወቀ ሮይተርስ ዘግቧል። ጥቃቱ በርካታ ቤቶችን ወደ ፍርስራሽነት እንደቀየረት የገለጸ ሲሆን አንድ ሴት ስለመገደሏም ዘገባው አመልክቷል። የዩክሬን ወታደራዊ ስለላ ድርጅት በበኩሉ ሩሲያ ከፈጸመችው የድሮን ጥቃት በኋላ ሀገሪቱ ዩክሬንን ለመተናኮል እና የምዕራባውያን ሀገራት ላይ ጫና ለመፍጠር የድንበር ተሻጋሪ የባለስቲክ ሚሳይል ጥቃት ለመፈጸም እና በዚህም ወታደራዊ ልምምድ ልታደርግ እንደሆነ መረጃ ደርሶኛል ሲል አስታውቋል። ሩሲያ ኔቶን ጨምሮ የአውሮፓ ሕብረትን ለመተናኮል እየሞከረች ነው ስትል የከሰሰችው ዩክሬን ለመሞከር እየጣረች ያለችው ባለስቲክ ሚሳይል እስከ 1 ሺህ ኪሎ ሜትር የሚምዘገዘግ እንደሆነ በስልላ ድርጅቷ በኩል አስታውቋለች። ይሁን እንጂ ሩሲያ ከዩክሬን ለቀረበባት ውንጀላ ምንም አይነት ምላሽ አልሰጠችም። በእርግጥም ሩሲያ ስለምታደርገው የባሊስቲክ ሚሳይል ሙከራ ቀድማ ማሳወቋ የተለመደ ጉዳይ አይደለም። ምክንያቱም ደግሞ ይህንን አይነት ሙከራ ወታደራዊ ጥንቃቄና ጥበቃ የሚደረግበት ጥብቅ መረጃ እንደሆነም ተነግሯል። የሁለቱን ሀገራት ጦርነት ለማስቆም የሚደረጉ ንግግሮችና የተኩስ አቁም ስምምነት ምክር ሀሳብ እስካሁን ፍሬ እያፈራ አይደለም። ባሳለፍነው አርብ በቱርክ አሸማጋይነት በተደረገው የሁለቱ ሀገራት ንግግርም ታጋቾችን ለመለዋወጥ ከስምምነት ላይ እንዲደረስ ካደረገ በኋላ በተኩስ አቁም ስምምነት ላይ መግባባት ላይ ሊደረስ አልተቻለም። ዩክሬንና የምዕራባውያን ሀገራት ሩሲያ አፋጣኝ የ30 ቀናት የተኩስ አቁም ስምምነት እንድትፈጽም የሚፈልጉ እንደሆነ ተነግሯል። ይሁን እንጂ የዩክሬን ባለስልጣናት እንደተናገሩት ሩሲያ የተኩስ አቁም ስምምነቱ የራሷን ቅድመ ሁኔታዎች አስቀምጣለች። የተኩስ አቁሙ የሚደረገው ዩክሬን ወታደሮቿን በከፊል ከያዙት ዶኔስክ፣ ዛፖርዚያ፣ ኬርሰንና ሉሃንስክ ክልሎች ለቀው ከወጡ በኋላ ብቻ ነው ስትል ቅድመ ሁኔታ ማስቀመጧ ተገልጿል። ከሁለቱ ተደራዳሪዎች አለመግባባት በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲንና ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ንግግር እንደሚያደርጉ በትሩዝ የማህበራዊ ትስስር ገጻቸው ላይ አስታውቀዋል። ስለ ሁለቱ መሪዎች ንግግር ማረጋገጫ የሰጡት የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በሁለቱ መሪዎች መካከል ንግግር እንዲደረግ ነገሮች እየተመቻቹ ነው ብለዋል። ጦርነቱን ለማስቆም ከሚደረገው ጥረት ጋር በተያያዘም አዲሱ የካቶሊኮች ርዕሰ ሊቃነ ጳጳስ ሊዮ 14ተኛ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር የተወያዩ ሲሆን በዩክሬንና ሩሲያ መካከል የሚደረገውን ጦርነት ለማስቆም የተደረጉ ጥረቶችን በማድነቅ በመጀመሪያው የአገልግሎት ጊዜያቸው ጦርነቱ እንዲቆም በቫቲካን ባደረጉት ጸሎት ላይ የአንድነት ጥሪ አቅርበዋል። ሊቀ ጳጳስ ሊዮ ትናንት ግንቦት 10 2017 ዓ ም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪን ጨምሮ በሺዎች የሚቆጠሩ ምዕመናን ና የዓለም መሪዎች በተገኙበት በት የጸሎት መርሃ ግብር ላይ ንግግር አድርገዋል። በዚህ መርሃ ግብር ላይ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ፣ ከጀርመን እስከ ፔሩ ያሉ ፖለቲከኞች እንዲሁም የእምነት መሪዎችና የአውሮፓ ንጉሳውያን ቤተሰብ አባላትን ጨምሮ ከፍተኛ ባለስልጣናት ተገኝተዋል። በዚህም በዩክሬንና ሩሲያ መካከል የሚደረገው ጦርነት አሳሳቢ መሆኑን የገለጹት ሊቀ ጳጳስ ሊዮ ዩክሬን ፍትሐዊና ዘላቂ ሰላም እንዲመጣ ድርድር እየጠበቀች ነው ሲሉ ገልጸዋል። የዩክሬኑ ፕሬዚዳንት ዜሌንስኪ አዲሱን የካቶሊክ መሪ ድጋፍና ፍትሐዊ እንዲሁም ዘላቂ ሰላም ለማጽናት ያላቸውን ቁርጠኝነት በማሳየታቸው ማመስገናቸውን ቢቢሲ በዘገባው አመልክቷል። ባሳለፍነው ሳምንት የሩሲያና ዩክሬን ጦርነት እንዲቆም በቱርክ አሸማጋይነት የሁለቱ ሀገራት መሪዎች ፊት ለፊት ተገናኝተው እንዲነጋገሩ ቀጠሮ ተይዞ የነበረም ቢሆን የሩሲያው ፕሬዝዳንት በስፍራው ሊገኙ ባለመቻላቸው ሳቢያ ሊሳካ አልቻለም። ይህንን ተከትሎም ቫቲካን የሰላም ንግግር እንዲደረግ እንደምትፈልግና ሁኔታዎችን ለማመቻቸት እንደምትችል ሊቀጳጳሱ ጥሪ አቅርበው ነበር። ሊቀ ጳጳስ ሊዮ ባሰሙት ንግግር አሁንም በጣም ብዙ አለመግባባቶች አሉ ሲሉ የተናገሩ ሲሆን በአመፅ በጭፍን ጥላቻ ልዩነትን ማስታረቅ አለመቻል አሳሳቢ ሆኗል ሲሉ ገልጸዋል። ሊቀ ጳጳሱ ጠንካራ የአንድነት ጥሪ ሲያሰሙ በሺዎች የሚቆጠሩ ምዕመናን በአክብሮት ቆመው በነበረበት በዚህ መርሐ ግብር ምድራዊ ሀብትን የሚበዘብዙና ድሆችን ያገለሉ የኢኮኖሚ ስርዓቶች እንዳሉ ጠቁመዋል። በዚህ መርሐ ግብር ላይ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከሊቀ ጳጳስ ሊዮ ጋር ንግግር አድርገዋል። በውይይታቸው ላይ የዩክሬን የፕሬዚዳንት ጽፈት ቤት ኃላፊ አንድሪ ይርማክና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የተሳተፉ እንደሆነ ተገልጿል። ጄዲ ቫንስ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን ዜሌንስኪን ካነጋገሩ በኋላ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒን እና የአውሮፓ ህብረት ፕሬዚዳንት የሆኑት ኦርሶላ ቮንደርሊንን ማነጋገራቸው ተገልጿል። ንግግራቸውም በዩክሬን ባለው ሁኔታ፣ በንግድና ኔቶ ጉዳይ ላይ ያጠነጠነ እንደነበር ኤቢሲ ዘግቧል። በምርጫ ዘመቻቸው ወቅት ወደ ነጩ ቤተ መንግስት ከተመለስኩ የሩሲያና ዩክሬንን ጦርነት በ24 ሰዓት ውስጥ አስቆማለሁ ሲሉ የነበሩት ዶናልድ ትራምፕ አሁንም ጦርነቱን ለማስቆም የሚያደርጉትን ጥረት አጠናክረዋል። ፕሬዚዳንቱ ባሳለፍነው ሳምንት ወደ መካከለኛው ምስራቅ በመጓዝ የተለያዩ የቀጠናው ሀገራትን ሲጎበኙ የነበረ ሲሆን የንግድ ስምምነትን ሲፈ ሲፈራረሙ ቆይተዋል። በመካከለኛው ምስራቅ ጉዟቸው መካከል ላይ ሳሉ በቱርክ የተደረገው የሩሲያና ዩክሬን ጦርነት ለማስቆም በተደረገው ስብሰባ ላይ የሩሲያው ፕሬዝዳንት ቭላድሚር ፑቲን የሚገኙ ከሆነ ወደ ቱርክ እንደሚያቀኑ ተገልጾ ነበር። ይሁን እንጂ የሩሲያዎቻቸው ወደዛው ባለማቅናታቸው ሳቢያ ትራምፕም ወደ ቱርክ ማቅናት አልቻሉም ነበር። ከዚህ ስብሰባ በኋላ ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ እንደገለጹት በሩሲያና ዩክሬን መካከል የሚደረገውን ጦርነት ለመቋጨት የሩሲያው ፕሬዝዳንት ቭላድሚር ፑቲንን እና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዛሬ ሁለ በስልክ እንደሚያነጋግሯቸው አስታውቀዋል። ይህንን ጦርነት ማስቆም አለብን ሲሉ የጻፉት ትራምፕ ፍሬያማ ቀን ይሆናል ሲሉ ገልጸዋል። ይህ ጦርነት አስከፊ ነው፣ ከመጀመሪያው ጀምሮ መጀመሪያ ያልነበረበት ጦርነት ነው ሲሉ የገለጹት ትራምፕ የተኩስ አቁም ይደረጋል፣ እስከ መጨረሻውም ማብቃት አለበት ሲሉ ጽፈዋል። የአውሮፓ ሀገራት ቭላዲሚር ፑቲን ጦርነቱን ለማስቆም የሚደረገውን ጥረት መደገፍ አለባቸው የሚል አቋም የያዙ ሲሆን፣ ፑቲን የሰላሳ ቀናት የተኩስ አቁም ስምምነትን መፈረም እንዳለባቸው ገልጸዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የዩክሬንና ሩሲያን ጦርነት አስመልክቶ ከአሜሪካ፣ ጣሊያን፣ ፈረንሳይና ጀርመን መሪዎች ጋር ንግግር ማድረጋቸውን በቃል አቀባያቸው በኩል ገልጸዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ በኤክስ የማህበራዊ ትስስር ገጻቸው ላይ እንደጻፉት ፕሬዚዳንት ፑቲን ከትራምፕ ጋር በሚኖራቸው ንግግር የሰላሳ ቀን የተኩስ አቁም ስምምነት ለማድረግ ቁርጠኛ መሆናቸውን ማሳየት አለባቸው ሲሉ ጥሪ አቅርበዋል። የሩሲያ የውጭ ጉዳይ ሚኒስትር የሆኑት ሰርጌ ላቭሮቭ በበኩላቸው የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ጋር በስልክ መነጋገራቸው የተነገረ ሲሆን አሜሪካ የሁለቱን ሀገራት ጦርነት ለማስቆም የምታደርገውን አወንታዊ ጥረት እንደምትደገፍ የገለጹ ሲሆን በሁለቱ ሀገራት መካከል የሚደረገውም ንግግር የሚቀጥል እንደሆነ መግለጻቸውን ሮይተርስ በዘገባው አመልክቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሲቢኤስ እንደገለጹት ሞስኮ በውጭ ጉዳይ ሚኒስትሯ በኩል እንደገለጸችው በተኩስ አቁም ስምምነት ጉዳይ ላይ በውስጥ እየመከረች ሲሆን፣ ቀጣዩን እርምጃ ለመራመድና የተኩስ አቁም ስምምነትን ለማድረግ በሚቻልበት ቅድመ ሁኔታና መስፈርት ላይ እየተወያዩ እንደሆነ ተሰምቷል።